በጣም ችሰላም ሰላም፣ እንዴት ናችሁ? እንቆቅልሾች ነን ዛሬም በሌላ ታሪክ ተመልሰናል። ይላል ዛሬው እንግዲህ መስመር ላይ፣ አዎ መስመር ላይ ያለ ወንድማችን። ሄሎ ሰላም፣ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እስኪ ታሪኩን ንገረን ባጭሩ፣ አጠር አድርገህ የዛሬ አንድ ሶስት ወይ አራት ሳምንት በፊት ነበረ። እሺ። እና ትንሽ በስልክ አውርተን ጥሩ ቫይብ ነገር ነበረን እና የተገናኛችሁት በምንድን ነው ማለት? መጀመሪያ በቲንደር ነው የተገናኘ ነው። ቲንደር ብዙ ሰዎች ቲንደር ብዙ ሰው እያገናኘ ነው። እሺ እሺ። ከዛ በእሱ ተገናኝ ትንሽ አወራን በስልክ ኦኬ። ከዛ ከዛሬ አይቲንክ ሶስት ሳምንት በፊት ይመስለኛል ልንገናኝ ተቀጣጠርን እና ተገናኘን። ከዛ በኋላ ግን ያው እሷም እኔን ማዋራት አቆመች። ግን እኔ ያው ሳከ እንዴት ፈልጌ ነበረ እንድንቀጥል ፈልጌ ነበር። ስለዚህ እሷን እንድናወራለን ነው የምትፈልገው ማለት ነው? አዎ አዎ፣ በጣም ደስ ይለኛል። ምንም እንትን ያለ ይመስልሃል? አንተ የምትገምተው ነገር አለ? ለምን ይመስልሃል ያልተሳካው? ሰከንዴ። እኔ ምንም አልመሰለኝም በሰዓቱ በጣም ደስ የሚል ጊዜ ነበር ነበረ፣ ስንገናኝም ስናወራም፣ ያው እሷ ግን የሆነ ያየችው ነገር ይኖር አይኖር አላውቅም። ኦኬ፣ እስቲ ቼክ እናድርጋ፣ እናስገባት ስልክ ላይ ያ በጣም ደስ የሚል ሚውት አድርገህ ጠብቀናለ ሰላም ሰላም፣ እንግዲህ አሁን ቅድም እምቢ ብሎን ነበረ። ስልክ ድጋሚ ለሞከረላቸው ድጋሚ አሁን ደውላልናለች። እኛ አላነሳንላትም። መልሰን ስንደውል ታነሳለች ብለን ተስፋ እያደረግን ነው። እሺ፣ እንቀጥል። ነገረው ሚዩት አርጎ ሚዩት አርጋዋል። ማን? አዎ ሚዩት አርጋለሁ አባቴ። እያወራን ዲላ። ሄሎ ሄሎ፣ ቤዛ ሄሎ አይሰማው? ይሰማል። አቤት። ቤዛ ነሽ? አዎ። ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር ምን ደውልልሽ። እሺ። እንትን የምንሰራው ኮንቴንት ምን መሰለሽ፣ ሰዎች ዴት ከወጡ በኋላ የመጀመሪያ ዴት ካደረጉ በኋላ ጥሩ ነው ብለው ያስባሉ። እነሱ አሪፍ ሄዷል ይሄ ዴት፣ ሌላ ጊዜ አገኛታለሁ ብለው አገኘዋለሁ ብለው ለማግኘት ሲሞክሩ ሳይሳካላቸው ሲቀር እኛን ኮንታክት ያደርጉን እና እኛ ለምን ሊያገኛቸው እንዳልቻለ ወይም ለምን ጎስት እንደተደረጉ ቼክ እናደርግላቸዋለን፣ ደውለን። ስለዚህ አንቺን እስቲ ቼክ አድርጓት ትችልች ተብለን ነበረች ተልከን ነው እሺ ባል ሰው ታስታውሻለሽ? አዎ። ከዚህ በፊት ዴት ወጥታችሁ ነበረ? አዎ። ሶ ዴት ወጥተን ነበረ። አሪፍ ሄዷል ብዬ እኔ አስባለሁ፣ ለምን እንደሆነ ግን በማላውቀው ሁኔታ ከዛ በኋላ ላገኛት ስሞክር ማግኘት አልቻልኩም እያለ ነው። እና ለምንድን ነበረ መጀመሪያ እንዴት ነበር ዴቱ? ላንቺ ምንም አይልም ነበረ በደንብ ኢላቦሬት አድርጊልን። ምንም አይልም ግን፣ እሱ ፍቃደኛ ሆኖ ነው። እየተቀጠጠ ነው በሚገባ ራሱ ነው ጠይቆልን ያለ ነው ናው። እሺ፣ እንደዚያ ከሆነ እሺ፣ ለምንድን ነው መጥፎ የሆነው? ምክንያቱም የት እንደተገናኘን ነበር፣ የተገናኘን ነው ቲንደር ላይ ነበረ። እሺ። እና በቃ ብዙ የነገረኝ እና እዛ ላይ እንትን ያለው ነገር እና በአካል ያየሁት ነገር የተለያየ ነበረ። ምን ተለየ? እስኪ ነገር ትንሽ እንትን ለዛ፣ ቲንደር ላይም ከዛ በኋላ ቴሌግራም ላይም ስናወራ የላክልኝ የሚልክልኝ የነበረው ፎቶ ምናምን የነበረው መልኩና በአካል ታገኘው ያለው መልክ አንድ አይነት አይደለም። ኢቭን እንትን የተገናኘ ነው ካፌ ነበር። ነው እሱ ቀድሞኝ ደርሶ የእሱ ውጭ ተቀምጦ ነበረ እና እኔ አልፌውን ይሄ እሱ ጠፍቶኝ ነው የመለከት ይህን ያለ ማነሳሰሉ ውይ የእኔ አልሄደ ላይክ እንደ የራስህ ፎቶ ነው ፖስት ያደረገው ነው ወይስ እንዴት ነው? አይደለም። ግን ፎቶን አንደኛ በጣም የዲስ አደርገው። እሱ በአካል ጥቁር ነው፣ ግን ፎቶ ላይ ቀይ ነው። ግስላው ይንዳህ። ግስላ ግስላ፣ ፎቶ ላይ ቀይ ነው አልሽኝ። ቆይ፣ ይቅርታ፣ ቀን እየታገሽን አውሪን። እሺ፣ እኛ መሀል ላይ ልንቀልድ እንችላለን። እሺ ፎቶን ኤዲት አድርጎት ነበረ ቀይ መስሎች ነበር። ከዛ በኋላ ደግሞ እንትን ይል የነበረው ፎቶች ላይ በቃ ጸጉሩ ይሄ ጥጥቅ ያለ በቃ የሆነ አሪፍ ጸጉሩ ምናምን ነበረ የነበረው። ኦኬ፣ ከዛ በቃ ሳገኘው በቃ አራት ፍሬ ጸጉር ናት ያለችው። ለዚህ ምን እንደምል አላውቅም። አራት ፍሬ ጸጉር ቢልጮ ጋር ነው እንደ አንቺ ም ለ ለ እና ኦኬ እሺ። ከመልኩ ውጪ ግን ሌላ ሌላ ነገር ጥሩ ነበር። ሶ መልክ ብቻ አይደለም፣ ሰው እንዴት እንድታደርግ የሚያደርግሽ አለ። መልክ ብቻ ሳይሆን ደግሞ እንትን በመጀመሪያ ሳንገናኝ በፊት ስናወራበት በጣም እንትን ይለኝ ነበረ። አሁን በጫካ ኮፒ ጋር የሆነ ቀን ጫካ ኮፒ ጋ ፓርኪንግ እየፈለግኩ ነው ምናምን ብሎ ስልክ ዘግቶብኝ ያቃድመ እንትን እየነዳው ስለሆነ እያወራውሽ ያለው ትራፊክ ታየኝ ምናምን ብሎ ስልክ ይዘጋብኛል። ምናምን ከዛ ልክ የተገናኘን ቀን እንደዚህ ጫርኪን ሰላም ተባብን ቁጭ እንዳልኩ ሶስት ተፈራችሁ ግን ታክሲ በጣም አስቸጋሪ ነው ምናምን አለኝ። እንዴ በታክሲ ነው እንዲ መጣ በጣም ብዙ ታክሲ ነው ያስ ምናምን አለ። ቆይ ቆይ ቆይ ከመገናኘታችሁ በፊት ነበረ ይሄ እንደዚህ መኪና ምናምን ይልሽ ከመተያየታችሁ በፊት ከመገናኘታችን በፊት በስልክ ስናወራ በቃ መኪና ፓርኪንግ እየፈለግኩ ነው እንትን ትራፊካ አየኝ እየነዳው ምናምን መኪና እንዳለው ነበር ያወራኝ። ነበረ አለኝ ብሎሻል ወይስ እየነዳው ላይ እኔ አሁን ለምሳሌ እኔ መኪና ይዛለሁ። አንዳንዴ ግን አንዳንዴ ደግሞ በታክሲ ሄዳለሁ። ምንም ማለት አይደለም እና የራሴ መኪና ነው ብሎ ዋሽቶሻል ነው ወይስ? አይደለም፣ የራሴ ነው ማለት ነው። ከመገናኘታችን በፊት በብዛት እንደዋወላለን በየቀኑ ረጅም ሰዓት እናወራለን ምናምን፣ ግን ብዙን ጊዜ በቃ እየነዳው ነው እንትን እያልኩ ነው ምናምን፣ እንደዛ ይላል። ሞስት ኦፍ ዘታይም እንደዛ ይለታል ማለት ነው። የራሱን ያልሆነ መኪና እንዴት እንደዚህ ያህል ይነዳል ብለሽ አስበሽ ነው? ግን ዳዝን ጋራንቲ ግን። እሺ እሱን እሺ እንጠይቋለን በኋላ ላይ ሌላ ኢኒተርኖፍ ሆነለሽ በቃ ሌላ አላጠን ከአሜሪካ ከመጡ ሰዎች ጋር ነው የምሰራው፣ ምናምን ብሎኝ ነበረ እና ሳገኘው አልመሰለኝም። ምስል እርግጠኛ ሆኘ መናገር ባልችልም ይመስል ነገር የለው አንቺ ጸጉር ያለው ሰው ብቻ ነው ከአሜሪካ ከሚሰራው። ቆይ ቆይ ላይክ ስልሽ ስታይ አሁን እንዳልሽኝ ከሆነ ከአሜሪካኖች ጋር ሰራለው ነበር ያለሽ ግን ደግሞ አጋገቡ ከቀረብሽ በኋላ አልመሰለሽም ብለሽኛል፣ አይደለም ምኑ ነው ሞር እንዳይመስል ሰራተኛ? ከአሜሪካኖች ጋር ሰራተኛ የማይመስልበት ነገር ምንድን ነው? በምኑ ልትይቻልሽ? ማለቴ ምኑን አይተሽ ነው? እሺ፣ ይሄ እሺ፣ ዲቤታብል ነው። ላይክ እውነቱንም ውሸቱንም ሊሆን ይችላል። ራሱን ዲፌንድ ሊያደርግ ይችላል። ሶ ሲለያዩስ እንዴት ነበር? እሺ ቆይ ዴቱ ከእነዚህ ውጪ እንዴት ነበረ? በጣም የመጀመሪያው ነገር ፈርስት ኢምፕሬሽን የሚያበላሸው ምንድነው? እንዴት እንዴት እሱ እኔ ምንም ልልለት አልችልም። እነዚህ እነዚህ ናቸው ምክንያቶችሽ ው ስለዚህ አይደለም ግን እነዚህን እንዳለ አሳልፈሽ ላይክ ዴት ሁለተኛ ዴት ለመውጣት ፈቃደኛ ከሆናችሁ እኛ እንሸፍነዋለን ያዛን ዴቱን ወጪ ሶ ፈቃደኛ ነሽ አይ አይደለም ይሄን ያሚያስነበራሽ ማለት 30 ሰከንድ ቆይ ውስጥ ድጋሚ ጠይቃለሽ። አስቢ አስቢ፣ ይሄ ልጅ እውነትም ከአሜሪካውያኖች ጋር የሚሰራ ልጅ በጣም ታታሪ ልጅ ሊሆን ይችላል፣ እንደ ግስ በጣም የሚገርም ፎቶ ኤዲተር ሊሆን ይችላል። አስቢ፣ ውስጥ አሳምኖሻል እኮ በፎቶ በዚህ ደሞ ለፊቸርም፣ ደግሞ ፋይናንሻሊ ስቴብል ሊሆን ይችላል በደንብ አአ እና ከዛ ውጪ ንግግሩ ምናምን ምናምን እንዴት ነበረ ፐርሰናሊቲው ያለው አደለም፣ አይደለም ግን ዞሮ ዞሮ በቃ የሚለመድም አደለም ወይ በላቸው። እናዝናለን ወይ ራሴን ወይ የሆነ ነገር ነበር ነው

በዛ ይሰማል። እንግዲህ እሱ ገብቶ እንዲያናገርሽ ልናደርግ ነበረ የፈጠነ ጆሮአችንን ነው የቀረጠፈን። አንቺ በጣም አሳ ስለዚህ ነገር አልተሳካም። ሁለተኛ አይኑን ላይ አልፈልግም አይኑን ላፈር ብለሻል። እንግዲህ ቪዲዮ ላይ ታየዋለ፣ ቪዲዮ ላይ ሳይወድ በግዱ ያየዋል። እንግዲህ በጣም ይቅርታ። ግን ይቅርታ። ግን ይቅርታ ግን ላይክ ስልሽ አንዳንድ ሰዎች እንግዲህ የሚጠብቁት እዛው የሚወጣ አርገው ሊከራከሩ ነው አደለ እሱ ግን የዘጋበት እንግዲህ እውነት ቢሆን ነው ብያ ምና ነገሮች እውነት ሊሆን ይችላሉ። በጣም እውነት አንደርስታንድ ነገር ቢኖር ነው። ግን በጣም በጣም ቀጣይ ዴት ላይ አሪፍ ሰው እንዲያጋጥምሽ እንጸልያለን። በቃ እናመሰግናለን። እንቆቅልሽን ገብተች ፎሎ ማድረግ እንዳረሽ ቲክቶክ ላይ ያበደ ነው እና ትልቅ

በሙቀት እየተለበለበን የሰራ ነው። አቃጠልክም አዋረድከ አዋረድከ ለማንኛውም ይመቻችሁ አለ።